ሰላም ለእናንተ ይሁን። ውድ በዓለማችን ክፍል የምትገኙ ቅዱሳን እንደምን አላችሁ? ደህና። ክብር ለኢየሱስ ይሆን። ዛሬ ያው ባለፈው ሳምንት ሶስት ሳምንት አሳልፈናል። ዛሬ አራተኛውን ሳምንት የምንመለከት ይሆናል ማለት ነው። በኤፌሶን የኤፌሶን ሰባቱ አብያተ ክርስቲያናት ባሕርይ የሚለውን እያየን ነው ዛሬ ያንን ዛሬ አራተኛ ሳምንቱን እንቀጥላለን ማለት ነው። ክብር ለጌታ ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እኔ ወንድማችሁ ደህና ነኝ። ምንድነው እንደገና ቀጥለን የምናየው ዛሬ ከዮሐንስ ራዕይ ምዕራፍ ሦስት ጀምሮ ያለውን ክፍል እናነባለን። ቀጥታ ወደ ትምህርቱ እንሄዳለን። ቃሉን አነባለው። እኔ መደበኛውን ትርጉም ነው የማነብላችሁ። በኢየሱስም ቃሉን አነባለው። በሰርደስ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ ሰባቱን የእግዚአብሔር መናፍስትና ሰባቱን ከዋክፍት በእጁ የያዘው እንዲህ ይላል፤ ስራህን አውቃለሁ፣ በስም ሕያው ነ ነገር ግን ሞተሃል። ስለዚህ ንቃ፣ ሊሞት የተቃረበውን የቀረውን ነገር አጽና። ስራ በአምላኬ ፊት ፍጹም ሆኖ አላገኘሁም። እንግዲህ የተቀበለውን የሰማውን አስታውስ ታዘዘውም ንስያም ግባ ባትነቃ ግን እንደ ሌባ እመጣብሃለሁ። በየትኛውም ሰዓት እንደሚመጣ አታውቅም። ነገር ግን ልብሳቸውን ያላሳደፉ ጥቂት ሰዎች በሰርዴስ ከአንተ ጋር አሉ። እነርሱም ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ፣ ይህ የሚገባቸው ነውና። ድል የሚነሳም እንደ እነርሱ ነጭ ልብስ ይለብሳል። እኔም በአባቴና በመላእክቴ ፊት ለስሙ እመሰክርለታሉ ስሙንም ከሕይወት መጽሐፍ አልደምስስም። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ ይላል። ቅዱሳን ዛሬ ስለ ሰርዴስ ቤተ ክርስቲያን ነው የምናየው። ሰርዴስ ቤተ ክርስቲያን እንዴት ናት የሚለውን እንግዲያውስ እናያለን። የሰርዴስ ቤተ ክርስቲያን ብርቱ፣ ደካማ ጎን ምናምን ያል ሰርዴስ ማለት ማለት ነው። ሰርዴስ ማለት የስሙ ትርጉም የተረፈ ቅሬታ ማለት ነው። ሰርዴስ ማለት የተረፈ ቅሬታ፣ ትርፍ ወይንም ትሩፋት ትርፍ እየተረፈ ሪመናንት የምንለው ማለት ነው። ሪመናንት ቅሬታ፣ ትሩፋት ወይንም ትርፍ የሚለው ነው። ሰርዲስ ማለት ክብል ለኢየሱስ ሲሆን የሰርዲስ ቤተክርስቲያን ቤተክርስቲያን ስሟ ተቀይሮ የጣዖት ማምለክ ጣዖት ማምለክ በውስጧ ላይ እንደነበረ በስም ስ ቅሬታ ነች፣ ግን ጣዖትን የማምለክ ነገር በውስጧ ላይ እንደነበረ ቃሉ ይናገራል። ሌላው ደግሞ ሌላው ደካማ ሌላው መንፈሳዊነት አለመኖር ደካማ ጎን በመባል የሚጠቀስ ሲባል ሰማያዊ ሰዎች ሁሉ ቤተክርስቲያን በመባል በስም ትኑር እንጂ የሞተች ነበረች። ቤተክርስቲያን አለ በውስጧ ግን ጣዖት ነበር የሚመለከው። በአሁኑ ዘመን የትኛዋ ቤተክርስቲያን ብትሆን ነው? ስም አላት፣ ግን ውስጧ ላይ የኃጢአት ልምምድ አለ፣ ሌላ ጣዖት፣ ሌላ ሌላ ሌላ ነገር ያቺት ቤተ እምነት የትኛዋ ትሆናለች? ግዲያ ውስጥ መገመት ትችላላችሁ ማለት ነው። ስም አላት ስሟ ምንድነው? ቅሬታ ትሩፋት የሚል ሲሆን ስም አለሽ ይላል እዚህ ጋር ስም አለሽ ግን ምን ብለሻል? ሞተሻል፣ ሞተሻል ብሎ ጌታ ኢየሱስ ክርስቶስ ሲናገር በዚች ቤተክርስቲያን፣ የሰርዴስ ቤተክርስቲያን የሃይማኖታዊ ስርዓቶች ሁሉ ይፈጸማሉ። አያችሁ። ኤቭሪ ሃይማኖታዊ ሙመንቶች አሉ። ኤቭሪ ስርዓቶች አሉ። ለስርዓታቸው በጣም ጥንቁቅ ናቸው። ግን የለም ስራ የለም፣ ተግባር የለም፣ ስራ ተግባር የለም። ይህ በጣም ከባድ ነው። ሳምንታዊ ፕሮግራሞች ደግሞ አሁን እኛ በእኛ ዘመን እንደምንለው ኤቭሪ እንትኖች ይፈጽማሉ። ግን ውስጥ ላይ የሚታዩ ነገሮች፣ ውስጥ ላይ የሚሆኑ ነገሮች ሌላ ናቸው። በጣም የወደቀ ሌላው በቁጥር አራት ላይ የተጠቀሰው መሰረት ጌታ የሚያውቃቸው ጥቂት ሰዎች እነዚያ ማን ናቸው? በቅድስና የሚኖሩ ኖረ ነገር ግን ለሰዎች ጎልተው አይታዩም። በሰርዴስ ቤተ ክርስቲያን ላይ እነዚያ ቦታ ያላቸው በቅድስና የሚኖሩ ጥሩ አስተምሮት ያላቸው ጥሩ ማይንድ ሴት ያላቸው ጥሩ መንፈሳዊ ማይንድ ሴት ያላቸው ሰዎች ነበሩ። በማሏ ግን አመፃ ስፍራን ስለያዘ የነዚያ ድምፅ አይሰማም፣ የነዚያ ንግግር አይደመጥም። ከዚህ የተነሳ ጌታ ኢየሱስ ንስሐ ግቡ ብሎ ሲናገር እንሰማለን። ለምሳሌ ማርቲን ሉተር በሮም ቤተክርስቲያን ውስጥ አፈት ልኮ እንደተገለጠ አስተምሮቱን በገሃድ ተቃውሞ እንደወጣ፣ በህይወቱ ላይ የወንጌል አማኞች ወይንም የፕሮቴስታንት እምነት መሪ እንደሆነ ማርቲን ሉተር ያ ሁላችን የምናውቀው ጉዳይ ነው። በእንደዚያች አይነት ቤተክርስቲያን ውስጥ ይኖር ከነበሩቱ መካከል እንደሆነ ይነገራል። ስለዚህ እዚህ ቦታ ላይ ምንድን ነው የሚለው ጌታ ኢየሱስ ንጹዎች አሉ አንቺ ግን ሲያግቢ ባትነቂ ግን እንደ ሌባ ይመጣብሻለሁ ንቂ እኔ የምነቅፈው ነገር በአንቺ ውስጥ አለ ንቂ ንቂ ካልነቃሽ እንደ ሌባ እንደ ሌባ መጣለው እንደ ሌባ መጣለው ቀጣለው ነው የሚለው ስለዚህ ቅዱሳን ወገኖች ከሰርዲስ ቤተክርስቲያን ምንድን ነው ስም አለን ግን ተግባርን ጥለን ከሆነ እግዚአብሔር አይደሰትም ማለት ነው። ቅዱሳን ወገኖች ይህንን ቪዲዮ ይህን ትምህርት ሰምታችሁ እንደምትባረቁ ተስፋ አደርጋለሁ። እስከ ሰርዲስ ቤተክርስቲያን ዛሬ በአራተኛ ሳምንት ላይ ሰርዲስ ቤተክርስቲያንን አይተናል። ከሰርዲስ ቤተክርስቲያን እኔን ምን ያስተምራል? የዛሬዋን የዛሬዎቹን ቤተክርስቲያን እግዚአብሔር ቤተ እምነቶችን ምን ያስተምራል? ምን ይመስላል የዛሬዋ ቤተክርስቲያን የሚለውን እንግዲያው ስለ እናንተ ተዋለው ዘመናዎች፣ የተባረከውን ይህን ሳብስክራይብ ማድረጋችሁን አትተው፣ ዘመናዎች የተባረከውን። በቀጣይ በአምስተኛ ሳምንት ላይ እንገናኛለን። ብሩካን ናችሁ። ሻሎም